አንዳንዶች ይሄ ነሺዳ የሀገራችንን ብሔራዊ መዝሙር ካሆነ ብለው ይጠይቃሉ። ኢትዮጵያ ሁለተኛ ብሔራዊ መዝሙሯ ቢሆን ይሄ መንዙማ ይደብራችኋል። ጉዳችን እያደር የበዛው ልብን ሸጠን ሆነ ልብስን የምንገዛው። እኛ ግን እንደውም ይህ ግጥም መንግስት መስማት የለበትም እንላለን? ሙስሊም ሁኑ። ወንዶች ግን በትዳር አጋራችሁ ላይ ምን አይነት ወንድ ናችሁ? ፈሪ ወንዶች በብዛት ሚስቶቻቸው ላይ አይለኛ ናቸው። በብዛት ፈሪ ወንዶች ውጪ ላይ እንዲህ ከተባለ ተቅማጥ የሚያመልጠው ሚስቱ ላይ በ ጉልበቱ ና ከራት ሲሆን ምናምኑ ምናምኑ የሚያሳይ ማለት ዛሬ ሙስሊም ወንዶች ምን አይነት ሴቶች እንደሚፈልጉ እንመለከታለን ዛሬ ሙስሊም ወንዶች ምን አይነት ሴት ነው ለትዳር የሚመኙት አሰላሙ አለይኩም ያ ጀማዓ ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ውድ የተከበራችሁ የአኑን የቁም ነገር ቤተሰቡ ዛሬ እንደተለመደው በቁም ነገር በአሪፍ አሪፍ አስተማሪ ቪዲዮ ተመልሰን መጥተናል። እስቲ እኔ ቪዲዮ ሁላችሁም ሳሰስቱ ላይክ ሰጣችሁ ጀምሩ። ላይክዋ ማለት እቺ ነች። እቺኛው ከነካችሁ ቪዲዮን አብራችሁት ማለት ነው። ስለዚህ እቺኛው እንኳት። አሁን ያ ነው እንግዲህ አንዳንድ ሰዎች ላይክ ሲባል ግራ ይገባል። እችት እቺ እዚህ ጋር ታች ያለችው አለችም፣ እችን እንኳትና ቪዲዮዋን ጀምሯት አብራችሁን ቆዩ ይሄንን ቪዲዮ አይታችሁት ነበር። እጅግ በጣም መነጋገር የሆነ በጣም ቫይራል የሆነ ቪዲዮ ነው። ወጪዎቹ ጋር ታዲያ አባት ነጭ ነው፣ እናትየም ነጭ ነች፣ ልጆቹ ደግሞ ጥቋቁር ናቸው። እንዴት ተፈጠረ? አባትየው በጣም እያበደም ይሄን ቪዲዮ ለቀው በርካታ መነጋገር ነው ነበር። ነገር ግን ይሄ ቪዲዮ ሙሉ ሙሉ ኤአይ ጄኔሬት በኮምፒውተር የተሰራ ቪዲዮ ነው። ምንም እኮ በቃ ኮምፒውተር አይመስልም፣ ምንም ፍጹም ኮምፒውተር አይመስልም። ነገር ግን ሙሉ ሙሉ ቪዲዮ የተሰራው በኮምፒውተር ነው። ግን የሆነት ቢሆን ግን ያሰባችታል። እናቱም ነጭ፣ አባትየውም ነጭ፣ ልጆቹ ጥቁር ቢሆኑ እንዴት ነው? ለመቀበል አይከብድም? በሆንግ ኮንግ ሶስት ሰማይ ጠቀስ ህንፃዎች በእሳት ተያይዘው 13 የሚደርሱ ሰዎች ሞተዋል። በአደጋው 15 ሰዎች ጉዳት ደርሶባቸዋል፣ ሶስቱ ደግሞ ከባድ ጉዳት እንደደረሰባቸው ዘገባዎች ያሳያሉ። ህንፃዎቹን ከበው ከነበሩ የቀርቀሃ ርብርቦች ምክንያት ነው እሳቱ በፍጥነት እየተዛመተ የሚገኘው። የእሳት ቃጠሎ የተነሳበት አካባቢ ደግሞ ከ200 ገደማ በላይ ነዋሪዎች የሚኖሩበት ነው። ስብሃናላ፣ እጅግ በጣም ከባድ ነው። እንግዲህ እሳት አደጎች፣ ድንገተኛ አደጎች አሁን ላይ በጣም እየበዙ ይገኛሉ። ብቻ አቅም ጥንቃቄ እናርግ። የጠዋት የማታ አስካሮች እና ብዛ በየትኛውም ነገር ላይ ማለት ነው። በመልካም ነገር ላይ አነሰላቸ። ሁልጊዜ መልካም ቦታ ላይ እንዋል። የሚስት ለቅሶ ያለበት ባል ተስፋ ይቁረጥ፣ አይሳካለትም። የእናት ለቅሶ እንዳለበት ልጅ ነው፣ አይሳካለትም። ላ እንድቹ ሀያቱ እንደተደበሰበሰ እንድቹ እዛችሁ እንደተንከባለለ አፈር እየላሰ የተነሳ እየወደቀ እየተነሳ ይኖራል። ሃከዛ ላ የተየር ወላ ይወፋቁ ሊተውፊቅ አላህ ዐዘ ወጀል ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና አርሪጃሉ ቀዋሙነ ዐለኒሳእ የምትለዋን የቁርአን አያ ጃሂሉም ሁሉ አፍዟታልና ዓሊፍን የማያውቅ ሁሉ አርሪጃሉ ቀዋሙነ ዐለኒሳእ የምትለዋን አያ አፍዟታል። ለነፍስያው ስለተመቸች ወንዶች በሴቶች ላይ የበላይ ናቸው። ተቆጣጣሪ ናቸው፣ አስተዳዳሪ ናቸው፣ ገራፊ ናቸው፣ ደብዳቢ ናቸው ብሎ ስለተገነዘብን። ሆኖ ሆኖ እንደዛ አይደለም። የቁርአኑ አያ የሚለው ወቢማ አንፈቁ ምን አምዋሊሂም ቀዋማነት በማስተዳደሩ ነው። የሚያስፈልጋትን ነገር በማሟላቱ ነው፣ እንዳትሳሳት በመመለሱ በመምከሩ ላሪ ወንድ ሆነ አስተዳዳሪ ኃላፊነት ይሄ ዲሲሽን ሜከር የሆንክ ሰው ማንነት ማለት በቃ ህይወት ላይ የምትወስነው አንተ ነህ። ስትወስነው ግን በጉልበት ሳይሆን አማክረሃት ተማምናችሁበት ግን የምትወስነው አንተ ነው። ወንዶችዬ፣ ወንዶች ይ ወንድሞቼ፣ ሰምታችኋል እንግዲህ። የምስታችን ለኩሶ የምስታችን እንባ፣ የምስታችን ዱዓ ካለብን ሐቂቃ ነገር አለሙ ራሱ ግራ ይገባላል። ብሰራ ብለፋ ማለት ነው፣ ብትወጣ ብትወርድ፣ ስኬት ከሌለ ትላለህ እያለህ ማለት ነው። ሆነ ትላለህ የሆነ ችግር አለ ማለት ነው። ሚስትን እያስቀየምክ ነው። ሚስትን እያስጠቀስክ ነው። ሚስት ዱዓ እያደረገችብ ነው። ስለዚህ ልትቆም ልታስብ ይገባል። በጣም ጥሩ መልእክት ነው። ሀይቃ በተለይ በተለይ እንግዲህ ብዙ ጊዜ ሴቶችን ተኮር ነገር ነው ብዙ ጊዜ ዳዕዋ የሚደረገው እና ወንዶችንም እንደዚህ ማስታወሱ ተገቢ ነው። ዛሬ ሙስሊም ወንዶች ምን አይነት ሴት ነው ለትዳር የሚመኙት ሚስቴ ብትሆን ብለው ዊሽ የሚያደርጉት ምን አይነት ሴቶችና የሚለውን በደረጃ እናስቀምጣለን። የመጀመሪያ አንደኛ ላይ የምትገኘው ሙተነቂብ ሴቶች፣ እናንተ የተሸፈናችሁ ወርቆች ማለት ናችሁ። ወላይ ሁሉም ወንድ ላይክ ለቁም ነገር የሚመኛት ለትዳር ብቻ የሚያስባት ሴት ሙተነቂብ ሴት ነች። ሁለተኛ ምንድነው የሚባለው? ይሄ አባያ ሙሉ እንዲህ የሚታሰረው የለም? እሱን የምትለብሱ ሴቶች የኔ የኔ በጣም ደካማ ጎን ደግሞ ሂጃቧን ግጥም ማርጋ ምጠምጥም ሴት እና ሌሎቹ ይሄ ሂጃብሽን ዝቅ አድርገሽ ጸጉርሽን የምታሳዩው አባያሽን የምትከፍችው ቁላቁም ነገር የሚያስብሽ የለም። ከላስ ወንድ ልጅ ሰፋ አድርጎ ነው የሚያስበው። ነገ ምን አይነት እናት ትሆናለች ለልጆቼ፣ ይሄ ለእኔስ ምን አይነት ሚስት ትሆናለች፣ ለልጆቼ አርአያ ትሆናለች ወይ የሚለውን አስበው ነው ወደ ትዳር የሚገባው። ሴቶች ዬ ሰምታችኋል ሰምታችኋል። ይሄ ነገር ቃ ዝም ብላችሁ እንደ ተራ ቢሉ አታችሁ እንዳታለፉት በጣም ትልቅ መልዕክት ነው የተላለፈበት። ወደዳችሁም ጠላችሁ ማለት ነው። ተቡት አምስቱን አውቃት ስራቱን በአግባቡ ጠብቆ የሚሰግደው ዓሊሙን ወይም ደግሞ ኢልም ያለውን ሰው ወይም የዒማን ያለውን ሰው ተቡትና ማለት ነው። መስጅድ የማይገበው ነው ረመዳን ብቻ ጠብቆ ማለት ነው የሚሰግደው አለለ ድሩ የሚባለው ማለት ነው ለማግባት ሲያስብ ወይ የምትፈለገው ሴት ሲባል አትጠራጠሩ የሚለው ይሄ እነዚህ ነገሮችን ነው። ተነቂዋን ይላል፣ የልማልዒሚ ያላትን ይላል፣ መስጂድ የምትመላለሷን ይላል፣ ቂርአትዋን የምትቀራ ይላል፣ እናት አባቷን የምታከብሯን ይላል፣ የቤት ልጇን ይላል፣ ፀባይ ያላትን ይላል። እሱ ፀባይ ባይኖረው ማለት ነው ግድ የለው። እሷን ሲመርጥ ግን እንደዚህ ነው፣ በደንብ ነው የሚመርጠው። ስለዚህ አንቺ ለሱ ብለሻ አለሁ ለሱ ብለ ሰው ነገ አራሽን ለማሳመር ነገ ልጆችሽም እንዳንቺ ወጤ እንዳይሆንብሽ እንዳንቺ መስመር እንዳይስቱ መረን እንዳይሰጡ ማለት ነው። አንቺ ራሱ ላይ ስሪ፣ ወንዱም ራሱ ላይ ይስራ። ነገር ልጆቻችን ማለት ነው። ጥሩ ጥሩ ልጆች የሚለዋል። ለምሳሌ በአካባቢያችን የምናያቸው ልጆች ወይ ራሳችን መመልከት ነው። ማየት ወላጅ ነው ያሳደገን እንደዚህ ከዲኔ እንዲሰት ሎጥ ያደገኝ አቅሬ እንዲስት ያደገኝ ምንድን ነው ዋና ወላጅ አሳደገኝ ብለህ ጠይቅ። እኔ መልካም ነገር እንድሰራ ማን ነው አርያ የሆነኝ ብለህ ትጠይቃለህ። ከዛ አባት እናትህ ከሆነ አንተም እንደዛ መሆን አለብህ ማለት ነው። መጥፎ ቦታ የምትውል ከሆነ ደግሞ ለዲለ ምንም አይነት ግድ ከየለ ሂጃብሽን ዝም ብለሽ እየጣርሽ የምትሄጂ ከሆነ የማሰግድ ከሆነ ይሄ ከየት የመጣ ነው ብለህ ጠይቅ። እናት አባቴ ጋር ችግር ነው እልህ ትስባለህ። ከነሱ ከሆነ ችግሩ ማለት ነው ምን ታደርጋለህ? የአንተ ዕጣ ልጅ እልህ እንዳይመጣብህ ራስን ማስተካከል ነው። አንተ ራስን ካላስተካከል ከሀይ ጋር ነገር ልጅ ይመጣ ከአንተ የባሰ ነው የሚሆነው ፤ ስለዚህ ራሳችን ላይ መስራት ይኖርብናል። በጣም ይሄ ነገር ሊታሰብበት ይገባል። ኢንሻላህ ወደፊት ደግሞ አንዳንድ ነገሮች ስንማማር ነገር፣ አሁን እንጠይቅ፣ ሁላችን ራሳችን እንጠይቅ። አሁን እንሰግዳለን እንድንሰግድ ያደረገ ማን ነው? መንገዱ የከፈተን አባታችን መች ሲሄድ ይዞን ይሄደዋል? እናታችን መች ሲሄዳለች ስማናለች? የሚሆን ነገር ነው። ሁላችንም ከቤተሰቦቻችን የምንኖር ሰው ነገር አለ፣ ከጎረቤት የምንኖር ሰው ነገር አለ፣ ከአካባቢያችን ከሀገራችን ከባህላችን የምንኖር ሰው ነገር አለ። ያ ነገር ለነገር ልጆቻችን ማሰብ ይኖርብናል ማለት ነው። አላህ ከሰጠን ሻላ ሙስሊም ሁኑ። ኦርቶዶክስ ጠላት ነው። ኢስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት እየተደረገ ነው። እንዳትጠራጠሩ። ሙስሊም ከሆናችሁ በቂ ነው። ምን? ሙስሊም ከሆናችሁ በቂ ነው። ምን ይባላል? አሁን የሚሻለ ምንድነው ያላችሁ እንደሆነ ሙስሊም ሁኑ። ሙስሊም ከሆናችሁ በቂ ነው። ሙስሊም ግደል አይልም። አይፈቅድማ፣ እስልምና አይፈቅድም እሱ? ስረቃ አይልም፣ የሰው ሀቅ ውሰድ አይልም። የምታውቁት ነው። ሰውዬው ሙስሊም ከሆነ ህግ አለው። የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ። ካረድክ አንድ እግሩ ለጎረቤት ስጥ። ስትበላም በጋራ ብላ። ስትሰግድም ጀማዓ ስገድ፣ ለብቻ ብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሀ ሳታካፍል ይዘህ አትግባ። ሕግ ህግ ነው እኮ ይሄ። ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ዋው ነው፣ በጣም ምርጥ አቀራረብ ነው። አብሶ የመጀመሪዎቹ አካባቢ ላይ በጣም ፈን ያደርጋሉ። ሁለተኛ ደግሞ እንግዲህ ዶክተር አብይ የሚገርም መልክት ነው አለ ከዚህ በፊት ሰንተ ነው ማለት እንግዲህ እንደማስተውሻ ያከለው አሪፍ ነው። ቀጥ ፈሪ ወንዶች በብዛት ሚስቶቻቸው ላይ አይለኛ ናቸው። በብዛት ፈሪ ወንዶች ውጭ ላይ እንዲህ ከተባለ ተቅማጥ የሚያመልጠው ሚስቱ ላይ በቃ የጉልበቱን አክ ካራቴውን ምናምኑ ምናምኑ የሚያሳይ ማለት፣ የሁለት ደካማ መብቶችን ጉዳይ ጠንከር ጠበቃ አደርግባችኋለሁ። የሁለት ደካማዎችን ተጠንቀቁ። የቅያማ ዕለታ እኔ ጠበቃ ሆኜ በእነሱ ከሳሽነት በአላህ ዳኛነት ፍርድ ቋ ይፈረዳል። ተጠንቀቁ። ሁለት ምስኪኖችን አሉ ሰላዋቱ ረቢ ወሰላሙሁ ዓለይ እነዚህ ሁለቱ ምስኪኖች እነማን ናቸው ያልክ እንደሆነ አልመርአቱ ዶዒፋ ዘውጀቱክ ሚስትህ እጅ ላይ ያለችዋ ምስኪኗ ሚስትህ በቃ የእሷ ኑስራዋ የእሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ እምባ አደገኛ ነገር ነው። እምባን እንጠንቀቅ። በተቻለም ማንም እንዳያለቅስብን ባያታች እውቀት ያለው ሰው ሲበድልም እንደው በእውቀት ነው የሚበድለው የተማሪ ግደለኝ የሚባለው ለዚህ ነው። ሲበድልም በእውቀት ነው የሚበድለ መሐይብ የሆነ ሰው ሲበድልህ ጅል ከሆነ ሲበድልህም በጅልነቱ ልክ ነው የሚበድል። አዛ ነው ፈሊዛሊካ። አንደኛ እውቀት ያስፈልጋል ከበደል ለመራቅ። ሁለተኛ ተቅዋ ያስፈልጋል፣ አላህም መፍራት ያስፈልጋል። ሶስተኛ እኛ የበላይ ብንሆንና ከኛ በላይ ጉልበት፣ ከኛ በላይ ኃይል፣ ከኛ በላይ አቅም፣ ከኛ በላይ ብር፣ ከኛ በላይ ምናምን ምናምን ምናምን ብለን የምናስብ ከሆነ ከሁላችንም ከተበዳዩም ከበዳዩም በላይ የሆነ አምላክ የሚባል ተበቃይ አካል እንዳለ ማወቅና ማመን ያስፈልጋል። ፈሊዛሊከ እኳኒ ይህን ርዕስ ልብና ጆሮ ሰጥታችሁ አድምጡት። ለራስህ አድምጠው፣ ለሌላ ሰው አታድምጠው። ለራስህ እኔም አለሁበት፣ ኦርኖርበታለሁ በሚል እናድምጠውና በተቻለ መጠን እንራቀው የአላህን ቁጣ የሚያወርድ የአላህ ስብሓነሁ ወተዓላን ለዕና እርግማን የሚያወርድ ከባድ ወንጀል ነውና ለአልዙልሙ አክሉ አምዋል ናስ የሰዎችን ንብረት አላግባብ መብላት ዙልም ነው። ዛሬ የሰዎችን ንብረት አላግባብ የመብላቱ ጉዳይ ኖርማል ሆኗል አይደል? በቃ ኖርማል ሆኗል። አላህ ስብሐነሁ ወተዓላ ሁላችንን ከመበደል ይጠበቀን። ቤተሰቦቻችን፣ እናታባት፣ ሚስታችን ከነዚህ ከሁሉም አጠቃላይ እንግዲህ የሰውን ሐቅ ማለት ነው አግኝተህ ከመበደል ይጠብቀን። ያው በደል በጣም ከባድ ስለሆነ ማለት ነው በደለኛ ሰው ያው አፉ ሳይባባል ከሄደ በቃ ነገሩ በሁለቱ ብቻ ነው የሚሆነው። ያ የተበደለ ሰውየ ዱዓ ካደረገ ለሱ ሰው ምንም መጋረጅ የለውም፣ አላህ ስብሐነሁ ወተዓላ ዘንድ ጋር ለመከሰሱ ማለት ነው። ስለዚህ ከመበደል ሁላችንን ልንቆጠብ ይገባል። እላችኋለሁኝ ዛሬ አሪፍ አሪፍ ነገሮችን እያየ ነው ላይ ግን እየታየኛለን። ሁላችሁም ላይክ አድርጉ። እንዴት ይታያለ? ላይ ባረለ ምንድን ነው የምትቀባጥረው? አንዋር ተው እንጂ ሙሌ እባክህን ውረድ እየተባለ ይገኛል። ሸካ ዞን ላይ መብራት ያስጠፋው ግለሰብ መነጋገሪያ ይሆናል ሙሌ ይባላል። ታዲያ ሸካ ዞን በደቡብ ክልል ማለት ነው። በዚህ መልኩ ትራንስፎርመሩ ላይ ወጥቶበታል። ታዲያ በሱ ምክንያት የአካባቢ ባለስልጣናት እሱን እንዳይጎዳው ብለው ታዲያ መብራቱን አጥፍቶታል። ለረጅም ሰዓታት ደግሞ ነዋሪው መብራት አጥቷል። ነገር ግን ያው ለህይወት ለማዳን በመሆኑ ተደርተውታል ተብሏል። ታዲያም ውረድ እየተባለ እየተለመነ ይገኛል። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡ። አዳዲስ መረጃ ለማግኘት ቀዩኔ ፕላስ ምልክት ዚጋ ተጫ። አዳዲስ መረጃ አዳዲስ አስተማሪ ነገር ለማግኘት እኛ ደግሞ ሰብስክራይብ የሚለውን እጫ ነው ለማንኛው እንዴት ወጣኝ ሰውዬ፣ ማብራት አልነበረም ሲወጣ ነው። ለማናኛውም ቶሎ ብትወርድ ይሻላል፣ ያለበለዚያ ከአውሮፕላንም አልወርድም ያለው ሰውዬ እስካሁን አልወጣም ከእስር ቤት። አይገርማችሁም? እንደቀልድ ማለት ነው። አመት ከምናምን ሆነው እንደቀልድ እና ብትወርድ ይሻላል ነው የምንለው። ለኢትዮጵያ ሁለተኛ ብሔራዊ መዝሙሯ ቢሆን ይሄ መንዙማ። ይደብራችኋል? አረ ምንም ችግር የለ፣ ደስ ነው የሚሉ እኔ ግን በአስር ጣቴ ነው አጨብጭብ የምፈርመው። አዳምጡት ውስጥ ጋበዝኳችሁ ወይም መንዙም ናውጋለው። ጉዳችን እያደር የበዛው፣ ልብን ሽጠን ሆነ ልብስን የምንገዛው። ደም እያፈሰስን ጌጣጌጣ በጀን፣ አንድ ቤት ለመስራት አገር እየፈጀን። ገዳዩን ሸልሞ ሟችን ለከሰሰ ኑር እንዴት ይመጣል ነውርን ለለበሰ ይህንን ሰውዬ ሊያስበሉት ነው እንዴ? ያስበሉት ነው ምን ነበር ያለው? ገዳይን ገዳይን ሸልሙ ማችን ለከሰሰ ለማን ነው ይመልክት? አንዳንድ የፖለቲካ እንደ ቅኔ ምናምን የሚዘፍኑ ሰዎች አሉ እና ብዙ ጊዜ የፖለቲካ ዘፈና ሲዘፍኑ እስር ቤታን ነገር ይወረወራሉ። እና ይሄ መልክት ለማን ነው? ለማንኛውም ዛሬ ቲክታክ ላይ ያየሁት አንድ አስገራሚ ቪዲዮ አለ። ይህም ከሞዋስ ጋር ይገናኛል። ይሄ ልጅ ያሉ ሰጠቁ ይለያል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አንዳንድ ጊዜ ጠዋት ጠዋት ብቻ የማወጣው ድምጽ አለና እስቲ ከአሪሳላ ፊልም ላይ ልጋብዛችሁ። ይህንን ሳውንድ የምታስታውሱት ከሆን ይህንን ቅርአ ማለት ነው። እቅራ እቅራ ብስሚ ረቢከ ለዚ ከለቅ

በቀጣይ የተሻለ ቪዲዮ እንገናኛለን። እስካሁን ግን ላይክ አረጋችሁ አረጋችሁ? አላረጋችሁም? አረጋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ